ሰላም ሰላም ውድ ያዶት ሚዲያ ቤተሰቦች እንዴት ናችሁ ዛሬ ደግሞ ሰላጣ ለመስራት ተዘጋጅተናል ይሁ እንደምታዩት እንደዚህ የአማራ የሰላጣ ቅጠል አዘጋጅተናል እዚ ጋር እንደምታዩት ሁለት ኪያር አለን አቮካዶ አለ ሌሎችም እንደዚህ ሌሙን አሉን ይሄ ደግሞ ቀይስር ሴትዬ በጣም ስለምትወድ ቀይስር እንጠቀማለን እኔ ስለማልወድ ለራሴ አልጨምረም ሁለት አይነት ነው ሰላጣ ማዘጋጀው በነገራችን ላይ ለእኔ ለብቻ ለሴትዬ ለብቻ አሰራሩ አንድ አይነት ቢሆንም እየተወሰነ ልዩነቶች አሉ ማለት ነው። ይሄን የሰላጣ ቅጠል የማንፈልገውን ወይም አሮጌ ፓርቱን ለቅመን አንድ ንድ ከጣልን በኋላ የምንፈልገውን እንደዚህ አንድ አንድ አድርገን ለማጠብ እንዲመቸን ለየብቻ እንገነጣጥለን ማለት ነው። ይሄም ውስጥ ውስጥ ያለውን ነገር በደንብ ቁሻሻ እንዳይኖረው ለማጠብ ያግዘናል ማለት ነው። ይሄ እንደዚህ ሙልጭ አድርገን ካጠብን በኋላ እዚህ ጋር አስትሮበሪ ሜድን ኢትዮጵያ ነው የሚለው እና ሜድን ኢትዮጵያ የሆነ ነገር ሳገኝ በጣም ኩራት ይሰማኝ፣ ለምን እንደሆነ አላውቅም። ላሳያችን ሞክሬ ነበረ፣ ግን በደንብ አይታይም። ለአሁን ያያችኋለሁ። በጣም ነው የሚጣፍጠው። ትንሽ ቆምጠጥ ያለ ግን ደግሞ የሚጣፍጥ እንትን አለው፣ ቴስት አለው። ባይጣፍጥም የሀገራችን ምርት ስለሆነ በቃ በኩራት ነው እኛንን። ስትሮቤሪ ከኛ ሀገር ነው የሚመጣላችሁ። ስትሮቤሪ ሀገራችሁ የለም ናምን እያለን እየጎረረን ሁላ እንትን ላለን ማለት ነው። በጣም ደስ ይላል። ትንሽ መፍሰል ይቀሯል፣ ግን ቆምጠጥ የሚል ሎሚ ነገር ጣዕም አለው። ቢሆንም ወደዋለኝ። በእርግጥ ጣዕሙ የሳውት አፍሪካ በጣም ይጣፍጣል፣ ግን የኛም ደግሞ የእኛ ስለሆነ በጣም ይጣፍጣል ማለት ነው። አንዳንድ ፍሬ እንደዚህ በልቻለኝ፣ ያው ለማስቀናት ያክልና ጎምጅና፣ ሌላ ጊዜ እናንተም ገዝታችሁ ብሉ። እሺ፣ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ያው የሰላጣውን የማንፈልገውን ፓርት እዚህ በላ እስከምንጥለው ቆሻሻው እስከምንጥለው ብዬ እንደዚህ አርነቦች አሉ ቤት ውስጥ አውጥችል እነሱ ያቸው ከእጀ ምግብ ለምዶ ገና ጠገበ ሲመጡ አጠገባቸው ስመጣ እንዴት እንደሚደሰት በቃ ምግብ አስለምጫቸዋለሁ ማንኛውም አይነት የማይፈለግ ነገር ቆሻሻው እስከምንጥል ሩጭ አምጥችል እነዚህ መስጠት በጣም ደስ ይለኛ ማለት ነው ይሁ ተንከባከብኳቸው ሶስት ነበሩ በነገራችሁ ላይ አንዷ በቅርብ ቀን ሞተችብን እንደዚህ ምግባቸውን ሰጥቻቸዋለሁ ውሀ ማጠገባቸው አላቸው ያ ነፍስ ናቸው እና እኛ ጋር እስካሉ ድረስ መንከባከብ ግድ ነው። እዚህ ጋር ለሰላጣ የሚሆነንን መኮረኒ እና ድንች ነው መቀቅለ ማለት ነው። ድንች በትንሽ በትንሹ ከትፌ ያው ለራሴ ነው። እዚህ ጋር ደግሞ መኮረኒ ለመቀቀል ጨዋ አርግ ያለው ድንቹም ላይ ሊያጫው ትንሽ ጣዕም እንዲኖረው ለመኮረኒው ለድንቹ ትንሽ ዘይት ጠብ አደርጋለሁ ማለት ነው። ያው መኮረኒ ሲገጋ እንዳይጣበቅ ያክል ነው። ድንስ ግን አይፈረካከስም። በዛ ላይ ደግሞ አይጠባበቅም። አሁ መኮረኒ ያላችሁ መጠቀም ትችላላችሁ። ጥምዙ ደስ ስለሚለኝ እሱን ተጠቅም ያለሁኝ። እናንተ ቤታችሁ ውስጥ ያለ የሚመቻችሁ መጠቀም ትችላላችሁ። ቤተሰብ መሆናችሁን አትርሱ። ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚህ ያማረ ሰላጣ፣ እንደዚሁ የተለያዩ ነገሮች እንድሰራላችሁ በላይክና በሰብስክራይብ አበረታቱኝ። ይሄ እስከሚበስል ድረስ ደግሞ ገብተን ሌሎቹን ከታትፈን እናዘጋጃለን ማለት ነው። እዚህ ጋ እንደምታዩት አጥበን ለየብቻ ያዘጋጀነውን የሰላጣ ቅጠል እንደዚህ እንጨት ፓርቱ እናወጣለታለን። ምክንያቱም ሲበላ ሄጣም አይኖረውም። ቅጠል ቅጠሉን ብቻ ነው የምጠቀመው። እናንተ እንደ ምርጫችሁ መጠቀም ትችላላችሁ። ግን እኔ እንደዚህ ነው የምጠቀመው። ያው የተለያየ ነገር ማን ነው ሰላጣውን ስትሰሩ ያገኛችሁትን ቤታችሁ ውስጥ ያለው ነገር ሁላ መጠቀም ትችላላችሁ። እኔ ሴትዮ የምትወደውን ነው የምጠቀመው። እኔም ደግሞ ለራሴ እንደዛው ራሴ የምፈልገው ማለት ነው። ሴትዮ የምትወደ ያው ሸመንደር ማ ነው ቀይ ስር ሲኖረው ደስ ይላታል። ለመኮረኒ ቀይ ስር እንደዚህ ደግሞ ፈላፊሎ የተለያየ ከለር ያላቸው ቃሪያ ትወዳለች። እኔ እነሱ እነሱን አልወድም። ያ ሁላችሁም እንደሚመቸል እሷ ደግሞ ሽንኩርት ያለው አይትወድም። እኔ ደግሞ ሽንኩርት ያለው ደስ ሽንኩርት ያለው ለራሴ የሰራለው ለብቻ ማለት ነው። ሶስቱም የሁለታችንም የተለያየ ነው። እሷ በእርጎ ነው የምትጠቀመው እርጎ ሶስ አርግላታለሁ። ለእኔ ደግሞ ኖርማል በሎሚና በጨው ብቻ ሶስ ስራለሁ ማለት ነው። የሶሱን አሰራር መጨረሻ አካባቢ አሳያችኋለሁ። ሁሉም እንደዚህ ከታትፈን ለየ ብቻ ካዘጋጀን በኋላ ሶሱን ደግሞ እንዴት እንደሚሰራ አሳያችኋለሁ ማለት ነው። ያለመሳ ቀለል ያለ የማይከብድ ነገር፣ ቁርስ አሪፍ ቁርስ ከበላችሁ ምሳ ደግሞ እንደዚህ ቀላል ያለ ሆደ ማይዝ ነገር እንጠቀማለን ማለት ነው። እንደምታዩት ይሄው የኢትዮጵያ ቃሪያ አለኝ የረጅሙ ቃሪያ። እኔ በጣም ነው መወደው። አትክልት በገዛኝ ቁጥር ይህንን ሳልገዛ አልመጣም። የታወቀ ነው። እሷ እኔ እንኳን ባልሄድና ማዳሚ ብትሄድ ይህንን ቃሪያ ታመጣልኛለች ማለት ነው። ሁሉ ስለምጠቀም ታውቃለች፣ ምን እንደሚያስፈልገኝ ማለት ነው። እዚ ጋር ውሃው በደንብ እንዲጠፋጠፍ የከተፍኩትን የሰላጣ ቅጠል ወንፊት ነገር ላድርገዋለሁ። እዚህ ጋር በእርግጥ ወንፊት ላይ ነው ያለ ግን ይበልጥ ደግሞ ስከትፈ ውሃ ካለ ብዬ እች ጀበና ማለች እንድታዩ ብዬ ፊት ለፊት ያደረጉት አይታችኋል ስላይ ካርጉልን ጀበና ይን በነገራችን ላይ ዩቱብ ሁላችሁም በያላችሁበት ስሩ። በቃ ምንም እንኳን እንደዚህ ቪዲዮ ለመቅረጽ ምናም ነገር ባይመቻችሁ ያገኛችሁትን ነገር ላይቭ እንኳን እየገባችሁ ቪዲዮ ቅረጹ። ምክንያቱም ላይቭ ብቻ ገብታችሁ እራሱ ዩቱባችሁን አሳድጉ። ምክንያቱም አሁን ላይ ባይመቻችሁ እንኳን ወደፊት ኢትዮጵያ ስትሄዱ ትሰሩበታላችሁ ማለት ነው። እኔ ብዙ ጊዜ ላይቭ ብቻ ነበር የምሰራው። ቪዲዮ ምናምን ለመቅረጽ ስለማይመቸኝ ዝም ብዬ ላይቭ እገባለሁኝ። ያገኙት ያገኙትን ነገር ለቅ ነበረ። ግን ደግሞ ቪዲዮ መልቀቅ የራሱ የሆነ አድቫንቴጅ አለው። ቪዲዮ ልቀቂበት ምናምን ስላለኝ ከንኔ የተሻሉ በደንብ የሚያውቁ እንደዚህ አሁን እዚህ ጋር ልጆቹ እያስቸገሩ በእርግጥ ስሰራ ራሱ ድምጽ ነበረው እያወራው እያወራሁ ነበር። የሰራትን ግን የልጆቹ ድምጽ የቲቪ ድምጽ ምናምን ነገር ስላለ ያ ነገር ከሚያስቀጣኝ ብዬ እንደገና አጥፍቼ በራሴ ድምጽ እንደዚህ ክፍሌ ስገባ ድምጹ ለብቻ ቀድቻለሁ ማለት ነው። እንደዚህ ማድረግን መስራት እንችላለን። ዋና ነገር አርሰስ እንዲቀበለን አዘጋጅተን ኢትዮጵያችንን አሳድገን ወቻወሩን ምናምን ከሞላን በኋላ ለሌላው ደግሞ ሀገራችን በገባን ሰዓት መስራት እንችላለን ማለት ነው። ያው ትንሹ እንኳን ብዙ እንኳን ቪዲዮ መልቀቅ ባንችን እንደ ሌሎቹ ትልቅ ደረጃ እንኳን ባንደርስ ያለችን ያለችንን እየሰራ ወደፊት ትልቅ ደረጃ ይደርስልናል ማለት ነው። ዋናው ነገር የዩቱብን ህግ አለመጣስ ነው። እዚህ ጋር እንደምታዩት ቀይ ስሩ እየላጥኩኝ ነው። ትንሽ አድካሚ ነው። ከልጆች ጋር ምናምን ዩቱብ መስራት በጣም ይከብዳል። በርግጥ ሁሌ ተመችቶን ላይ ብላ እንገባ እንችላለን ቢሆንም ግን ባለችን አጋጣሚ ባለችን ሰዓት መጠቀም ነው። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር ደግሞ አቮካዶ ማለት ነው። ሴትዬ ትገዛለች ግን በቁጥር ነው የምትገዛው ና እኔ በጣም መጠቀም ፈልጋለሁ ግን የሆነ ሳት ላይ ስለምትጠይቀኝ የእኛ ነገር ለራሳችን አንልም ሁሉ ጊዜ ትጠይቀኛለች ብዬ መጠቀም እየፈለግኩኝ አልጠቀምም። ራሴ በወጣሁኝ ሰዓት ለራሴ ካልገዛሁኝ በስተቀር የእሷን የገዛችው ወይ አራት አምስት ፍሬ ነው የምታመጣውና አንዳንድ ጊዜ እንዴ ቆጥራለች እንዴ እስከምል ድረስ ሲሆን ሳለ አለቀ እንዴ ምናምን ነገር ስለምትለኝ እሳቀቃለሁ ማለት ነው። እና ግማሽ ግማሽ እንኳን እንዳሉ የመጣው የዛሬ ደግሞ በጣም ትናንሽ ስለሆነ በቃ ምንም ማድረግ አይቻልም። አይኔ አይኑን እያየሁት ለእሷ ብቻ ያደረኩላት ማለት ነው። በጣም ነበረ እጠቀማለሁ ብዬ ያሰብኩት የነበረውና አጋጣሚ ደግሞ አራት እፍሬ ነው ያመጣችው ነገ ከነገ ወዲያ አለቀ ብትለኝ ያው አለቀ ለማለት ትንሽ ይከብዳል። ወይ እንዴት አለቀ ምናምን ነገር እንኳን ላትል ይችላለች። ግን እኔ ደሞ ደስ አይለኝም አለቀ ስላት፣ ያኔ በቃ የቆጠረችው ስለሚመስለኝ ራሴን ቆጥረው ሊሆን ብዬ ስላሳመንኩት ነው መሰለኝ በቃ መጠቀም አልፈልግም። ብዙ ሲሆን ምናልባት ይጠቀማለኝ ማለት ነው እያየሁት። እንግዲህ ስማማሽ ማዳሚ ምንም መረግ አይቻልም። እኛም በሀገራችን ማዳም ስንሆን እንደፈለግን መጠቀም እንችላለን። በሚል ለእሷ እንደዚህ አሳምሬ አዘጋጅችላታለሁ። መጨረሻ ላይ አሳያችኋለሁ እንዴት እንደሚያምር። በእርግጥ ማዳሚ ብዙ ጊዜ ሩዝ ምናምን ነገር ስለማትጠቀም እንደዚህ ቀለል ቀለል ያሉ ነገሮች ነው የምትጠቀመው። ለእሷ በሰራው ሰዓት ደግሞ እኔም በሚመቸኝ አይነት እሰራለሁ፣ ለራሴ ማለት ነው። ቤተሰቦች፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። አያችሁት? እንደዚህ የሚያምር ቆንጅዬ የሆነ ሰላጣ በቃ በተለይ እንደዚህ የጣሳ ዲንጎ ባቄላ ምናምን ነገር ቢኖር በጣም ነበር የሚያምረው። አሁን ለጊዜ ስለሌለ ቤት ውስጥ ባለው ብቻ ይሆን እዚህ ጋር እንደምታዩት ቲማቲም፣ አቮካዶ፣ ቀይስር፣ ቲማቲምና የሰላጣ ቅጠል፣ ኪያር ብቻ ነው ያለው ግን እንዴት እንደሚያምር እዩት። ከዛ ላይ እንደዚህ መፍረም ያደረግንበት ማለት ነው ዩት እንዴት እንደሚያምር ከዛ ሶስ ነው እየሰራለት ያለ። በስማ በሮፕ ሶስ ራሱ በጣም በዮጋስ በጣም የሚጣፍጠው ብዙ ስለማይመቸኝ ለራሴ ደግሞ ምናምን ደግሞ የራሴን እናዘጋጃለን ነው

እንደዚህ ትንሽዬ አሳ እንደዚህ አርገን በቃ ለሷ ምስዋ ተዘጋጀ ማለት ነው። እስከ ነገ ድረስ አሁን ምግብ አትፈልግም። አቤት፣ እናንተ ለማሳየት የማላደርገው ጥረት የለም። ዋው ተሳካልኝ። ይሁን እንደዚህ የሚያምር ምስዋ ማለት ነው። ለማዳር በቀይ ደግሞ በራሳችን ሶስ እንሰራለን። ሎሚ እንደ ሎሚ ከመጠለፍ የተነሳ እዚ ጋ እንደምታይ ትንሽ ቁ እንደወርበለ